አሰላም አሰላሙ አለይኩም ወረህማቱላሂ ወበረካቱ፣ ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ አልሐምዱሊላህ ረብል አለሚን። ዛሬ ፏ ፈርሻ አድርጌ መጥቻለኝ ማለት ነው። ኢትዮጵያ ውስጥ ስለ ቡና በቃ ሀገራችን ላይ ባህል የሆነው ነገር አሁን ድረስ ድሮ ጀምሮ አሁን ላይ ደግሞ በቃ በጣም እየባሰ የሄደ ለምን ቤት ውስጥ ነበር እስከዛሬ ቡና የሚፈራረሸው። አሁን ደግሞ ካፌ ላይ ብትሄዱ ወደ ውጭ ወጣ ብላችሁ ቡናን ጠጣ ብትሉ ራሱ ልክ እንደዚህ ተፈራርሾ ነው የምታገኙት ማለት ነው እና በእኛ ቤት ውስጥ ደግሞ ብቻችን ስንሆን እንዴት ነው እንግዳ ሲመጣ እንዴት ነው የሚለውን የማሳያችሁ ይሆናል ማለት ነው። እናንተስ ምን ታደርጋላችሁ? እናንተ ብትሆኑ እንዴት ነው፣ የትኛው ይመቻችኋል የሚለውን አሳያችኋለሁ። ቪዲዮ እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው ሀገራችን ላይ እንደ ባህል ሆኖ ቡና ሲጠጣ በየቤቱ ይፈረሻል። በቃ ለምን እንደሆነ አላውቅም ይሄንን በነገራችን ላይ እኔ ከዚህ በፊትም ነግሬያቸዋለሁ። መፈረሽ መፈራረሽ እንደዚህ ቡና የሚባል አይመቸኝም። ቡና ሶስም የለብኝም እኔም ቢሆን ባለቤት ቢሆን የለብንም እና እንደዚህ ቡና ቤታችን ውስጥ የለም። ምናልባት ቤተሰብ ምናምን እንደዚህ ሲመጡ ብቻ ነው የማፈላው እንጂ ያውም ዝም ብሎ አለ አይደለ ወይ ሰርቪስ ይሆናል ወይ የረከቦት ትንሿ፣ እንደዛች አቅርቤ ይቀበላቸዋለሁኝ እንጂ ቤቴ ውስጥ ከራሴ ቤት ማለት ነው፣ እስከ ዛሬ አላፈላም ነበረ። ቡና ሱስ የለኝ የለብኝም። እናቴ ጋ ግን እንግዳ ሲመጣ እንደዚህ በእንደዚህ አፈራረሽ ነው የሚፈረሸው። ብዙ ጊዜ ኮሜንት ላይ በትልቅ ጋቻ ለምንድን ነው የምታጨሱት ብዙ ቦታ ያለሁኝ ምናምን ትላላችሁ? እኔ ለምን እንደሆነ እሱ እኔ ራሱ አይገባኝም፣ ግን አይወዱም። አሁን ምሳሌ እናቴ የምትወስዱ አይመቻትም የሆነ ፍርሽሽ ካላለ ማለት ነው። እና እዚህ ጋር ያው እንግዳ ሲመጣ እኛ ቤት እንደዚህ ይፈርሻል። እናቴ ስትመጣ ደግሞ ከገበያ የትም ቦታ ሂዳ ስትመጣ ደግሞ እናቴ ስትመጣ በእንደዚህ አይነት መልኩ ፈርሻለኝ ማለት ነው። ያው ቀለል ያለ ነገር ነው፣ ግን ግዴታ እንደዚህ እጣን ተጭሶ ቡናው ተፈርሾ ሱፍራ ኑሮት ምናምን እንደዚህ ነው እናቴ የምትፈልገው ማለት ነው። እና በቃ ያ ነገር እሺ አይላትም ለምን እንደሆነ አላቅም። ያው በዲናችንም ለቡና እንደዚህ ትልቅ ቦታ መስጠት ምናምን እንደሌለበት ቢነገሩም ቤተሰቦቻችን አይሰሙም። ምክንያቱም በቃ ያን ነገር እንደ ባህል አድርገው ወስደውታል እንጂ እኔ እኔ እንደዛ አይነት ነገር አልፈርሽም። ሲጀመርም ቡናም አልጠጣም። ሶስት ቢይዘኝ ራሱ በሰርቪሴን አቅርባለሁኝ። በቃ እንደዛ አድርጌ ነው የምጠጣም ይመስለኝ ከጠጣሁም ግን ለጊዜው ሱስ የለብኝም። ላችኋለሁ ቀለል ያ ነገር ይመቸኛል። ለምን ያን ያህል ግርግር ለቡና ስለማያስፈልገው። ግን የምትፈርሹ ልጆች አላችሁ የትኛው ይመቻችኋል የሚለውን እዩልኝ ማለት ነው። እዚህ ጋር ደግሞ አባቴ ሲመጣ ነው። አባቴ ሲመጣ በቃ በሰርቪስ አድርጋለሁኝ። እጪ ስጣን ምናምን ይባል ነገር የለውም። ይቀርባል ቡናው እንደዚህ ይጠጣል ማለት ነው አባቴ እና እኔ ምናልባት መጠጣት ከፈለኩኝ ራሱ ከአባቴም ጋር ሆነ ከእናቴም ጋር ሆነ ልጠጣ እችላለሁኝ። እንደዚህ ደስ በሚልብኝ ሰዓት አንዳንድ ጊዜ ደስ ይለኛል ዝም ብሎ መጠጣት እንጂ ሱስ ምናምን የለብኝም። እና መፈራረሽ ምናምን የሚባል ነገር አልወድም በተፈጥሮ ይበቃ፣ አልወድም ቡናውንም ያው ብዙም አይደለሁም። ሻይም ቡናም ሱስም የለብኝም፣ አልሐምዱላ እና ያው ለአባቴ ደግሞ እንደዚህ አድርጌ የሄደበት ሄዶ አባቴ ከመጣ እንደዚህ ነው የማደርገው። እናቴ ከመጣች ደግሞ ቀደም ብሎ እንዳያችሁት እንደዚ አድርጌ ነው የምጠብቃቸው። እንግዳ ካለባቸው ደግሞ እንደ መጀመሪያው አድርጌ ፈርሼ እንትን ላይ አስተናግዳለሁኝ ማለት ነው ውዶችዬ። ይህንን ይመስላል። እናንተስ ምን ታደርጋላችሁ? በቤታችሁ ብትሆኑ ቡና እንደዚህ በሰርቪስ ነው ማቅረብ የምትፈልጉት ወይስ ደግሞ ፈርሻችሁ ሁሌ ነው የምታቀርቡት የሚለውን ነገር እስኪ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ማለት ነው። እና ያው በነገራችን ላይ እንደዚህ ቢፈርሽም፣ ጭስ ምናምን ቢጭስም እንደዚህ ልክ ምንድን ነው የሚመራረቁት በምንድን ነው ምንድንጀባ ምናምን እየተባለ እንደዛ እንደሚደረገው አይባልም እኛ ቤት የለም ያ ነገር ሲጀመር አንደኛ፣ ሁለተኛ፣ ሶስተኛ የሚባል የሚጠጣ የለም። እናቴም አቀርብላታለሁኝ የመጀመሪያውን አወል የሚባለውን እሱን ሁለት ስኒ ምናምን ከጠጣች በቃት። አባቴ ደግሞ አንድ ስኒ ከጠጣ በቃው እና እንደዚህ እና ሌላ ቦታ ብትሄዱ ራሱ በጣም ትገረማላችሁ። እኔ ገጠር ምናምን እንደዚህ ሌላ ዘመዶቼ ጋ ምናምን ወይም ደግሞ የገጠር ቤተሰብ ጎረቤት ምናምን ጋር እንደዚህ ሲሄድ በቃ ቡና ይፈላል። ከዛ የመጀመሪያ አወል ይባላል። ከዛ ቀጣዩ፣ ከዛ ቀጣዩ ሶስት ከሶስት ድረስ በቃ ስታመላልሱ ጀመና መዋል ነው ማለት ነው። ወይ ዛው በክሰል ይቀርባል። እንደዛ ነው የሚመላለሰው። ያውን እንግዳ ሲመጣ አንዳንድ ጊዜ ቤት ሲፈረሽ ምናምን እንደዚህ ቅጅ ከተባልኩኝ ቢስሚላ በቃ ዝም ብዬ ነው የምቀደው። ና ኧረ፣ የሆነ ነገር ሳትሉ ምናምን ይባላል። በተለይ ትላልቅ ሰዎች ምናምን እንደዚህ ከገጠር መጥተውባችሁ ከሆነ ማለት ነው። በቃ እንትን ይላሉ። ግን አሁን ላይ ያን ያህል በጣም እንደ ድሮ አይከብድም። እየቀነሰ ነው። እንደውም እነዚህ ኮ ከውጭ የመጡ እነዚህ ውሃቢያዎች ኮ እንደዚህ የነሱ ቡና ምንድን ነው ጀባ የለውም ና ምናምን የለውም እያሉ ነው። እንትን እንግዲህ መቼም ጀባ አታውቁም ዝም ብላችሁ ቅዱት ምናምን ነው የሚሉት አሁን ላይ እየተለመደ መጥቷል። እና በየቤቱ እንደው ከስንት አንድ የተማረ ልጅ እንደዚህ ዲኑን ትንሽ እውቀት ያለው ልጅ የሌለበት ከሆነ ያን ነገር ልታገኙ ትችላላችሁ እንጂ አሁን ምን አልሐምዱላ በየሁሉም ቦታ ያው እነሱ ቤተሰቦቹ ምንም ስለ ዲን እውቀት ባይኖራቸውም ልጅ ስለሚያውቅ ያው እንትን ይላሉ ማለት ነው። አሁን ላይ እየቀረ ነው ይሄ ነገር። እናቴ አሁን ጭስ ምናምን አድሩስ፣ ይሄ ጭስ የወሎ ጭስ ምናምን ትሸጣለች ቅመማ ቅመም ምናምንና ነጋዴ ናት። ያው ሲመጡ እንደ አታጭሱ ብለውን ምናምን ምናምን እያሉ ትንሽ ትንሽዬ ነገር ስጭን፣ አታጭሱ ብለውናል ልጆቹ ምናምን እያሉ ይሉኛል፣ ትላለች። እንዴ አማጨስ እኮ ይሄ ባህል ነው እንጂ እምነት ጋር የሚነካከው የለም። እምነት ቢኖር ያን ነገር ይሄ ባላጭስ የሆነ ነገር ያጋጥመኛል ወይም ደግሞ ያ ነገር እምነት አለኝ በዛ ነገር ላይ ብላችሁ ካላሰባችሁ እኮ ችግር የለውም። እነሱ እንደዛ አላሉም። እነሱ ያሉት ያው አትመኑ ሽርክ እንዳይሆንባችሁ ነው የሚሉት፣ ምናምን እያልኩላቸዋለሁ ትለኛለች እናቴ ማለት ነው። እና አታጭሱ ብለውን ምናምን እያሉ ያማርራሉ። የገጠር ሰዎች እንደዚህ ለገበያ ቀን ሲመጡ እናቴን ሊገዟት ሲሉ ትንሽ ስጭን፣ ያው ተከልክለናል፣ አታጭሱ ተብለናል፣ ምናምን ይላሉ ትለኛለች። ትላልቆቹ ሰዎች ማለት ነው። እና በጣም ከባድ ነው ሀገራችን ላይ ስለ ቡና ጉዳይ እና እንደዚህ ስለ ማጨስ ጉዳይ ጭስ ቤታችሁን ተብኺር በፈለጋችሁበት ሰዓት ማድረግ አለባችሁ። ይሄ ነው የሚባል ወቅት የተገደበለት የለም፣ ግን ተጥዪብ አልመንዝል ያኒ ቤትን ጥሩ ሽታ እንዲኖረው ማድረግ ይሄ በሁሉም እንትን ጥሩ የተወደደ ነገር ነው። ያ ነገር ጥሩ ነው እና ይህ ነገር ማድረግ ችግር የለውም። ግን በቡና ጉዳይ አገራችን ላይ ባህል ሆኖ ቀርቷል እላችኋለሁ። ወዶች እናንተ ብትሆኑ ምን ታደርጋላችሁ በሚለው ደግሞ አስተያየታችሁን አስቀምጡልኝ። ለዛሬ ያለ ቪዲዮ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከመጣ አላህ ሰላማችሁን ያብዛው፣ አገራችንም ሰላም ያደርግልን። ወሰላሙ አለይኩም